ናቸዋል እስክንድር ነጋ ተደራደረ ሲባል ነበር። ማን ይዞ ከማን ጋር እንደ ይደራደራል? አይደራደር የሚደራደር ቢሆንማ ከማንም ፌደራል መከላከያ ሰራዊትና በአማራ ክልል ባለው ታጣቂ ፋኖ እየተካሄደው ባለው ጦርነት እጅግ አውዳሚ ጦርነት እየተካሄደ ነው። በእነዚህም ሰሞኑን ከፍተኛ ጉዳት ማድረሱ እየተነገረ ነው። ከዚህም ተያይዞ በአማራ ፋኖ ጎጃም ምክትል ሰብሳቢ ወታደር አዛዥ የተሰጠ አጭር የሀዘን መግለጫ አለ። ሻለቃ መንበሩ ጌታ መስዋዕትነት ሆኗል የሚል ነበር። ፋኖ ራስን ለአማራ ሕዝብ ቅዱስ መስዋዕትነት አድርጎ ማቅረብ ሲሆን በዚህ ሂደትም የአማራ የቁርጥ ልጆችን አገዛዙ ፊት ለፊት እየተጋፈጡት ሺዎችን አንጋለው አማራ ነጻነት እየተሰዉ ነው። ሻለቃ መንበሩ ጌታ የዚህ ታሪክ ተጋድሎ አብሪ ኮከብ እና ግንባር ቀደም መሪ ከሆኑ ጀግኖች አንዱ ነበር። ሻለቃ መንበሩ ጌታ ለሕዝብ ነጻነት ሲል የሞቀ ቤቱን ትቶ ከጓደኞቹ ጋር ሌት ከቀን በዱር በገደሉ ሲንከራተት የነበረ ጓዳችንና መሪያችን ነበር ሲል ይገልጻል። ጓድ ሻለቃ መንበሩ ጌታ ከሰሜን ጦርነት እስካሁን ባለው የህልውና ተጋድሎ የሰራው ጀብድ፣ የመሪነት ጥበብ ልዩና አይረሴ ነበር። ጓዳችን ሻለቃ መንበሩ የመብረቁ ተፈራ ብርጌድ አዛዥ ሆኖ በቀጠናው ሳለ በርሱ መሪነት ትላቅ ጀብዶች ሲፈጽም የቆየ ሲሆን በዚህም በሞጣ በዳጋዳሞትና በቆንጂ ቆለላ፣ በቡኝና በስንዴ በደብረ ኤልያስ ድረስ በተባለበት ቦታ ሁሉ ጦሩን ይዞ ጠላት ላይ ከባድ ኪሳራ ሲያደርስ የቆየ ሲሆን በዚህ ሂደትም ባስመዘገበው ድንቅ የመሪነት ጥበብ የግዙፍ ተፈራ ዳምጥ የክፍለ ጦር ሰብሳቢ ነው።

ቀጠናዎች ትላልቅ ጀብዶች የሰራ ሲሆን ላብነትም በቡቢኝ ድጎ ጽዮን ላይ በመራው አንድ ቀን ኦፕሬሽን ከ96 በላይ ጠላትን ደምስሶ ምርኮኛና ቁስለኛ በየ አይነቱ እያደራረበ ጀግና ነበር። በመሆኑም ደምላሹ ሻለቃ መንበሩ ጌታ በዛሬው እለት በምስራቅ ጎጃም ሰንዴ ላይ ጠላትን ሙሉ በሙሉ ደምሶ ድሉ ሊቋጭ ትንሽ ሲቀረው በመጨረሻ ሰዓት በቀረው ጥይት ራሱን ሰውቶ አባታችን ታሪክ የስራ ልበ ሙሉ ጀግና ነበር ሲሉም አትቷል። ሰራዊታችን ህዝባችንና የትግል ደጋፊ በሙሉ በጓዳችን ሻለቃ ሚንበሩ ጌታይና በተጨፈጨፉ ንጹሃን ስም ለምናውጀው ዘመቻ ወትሮም ዝግጅነቱን አጠናክራችሁ ትእዛዝ እስኪሰጥ ድረስ በተጠንቀቅ እንድት ቆሙ ጥሪ አስተላልፏል። ታሪክ ሁሉም እየተደጋገመ ነው። በያዙት ጥይት ሙሉ ከጠላት ግንባር አሳርፈው ከረፈረፉ በኋላ ሁለት ጀግኖች ራሳቸውን በክብር ሰጥተዋል። ተጠናክረው በቀጠለው ዘመቻ አንድነት በሸዋ ምድር ጀግኖች አባቶቻቸውን ታሪክ ደግሞ በክብር ተሰዉ በአማራ ፋኖ ከሸዋ ከሰም ክፍለ ጦር ከብልሃትና ጥበብ የሚመራው በፋኖ 50 አለቃ ፍቃዱ ጥላሁን ዋና ጦር አዛዥነትና በዋና አስተዳደር ፋኖ በላይ ሆን አድማሱ የሚመራው የነበልባሉ ብርጌድ ዘመቻ አንድነት ከፍተኛ ድል እየተጎናጸፈ ታሪክ እየሰራ የቀጠለ ሲሆን በትናንትናው ዕለትም ሚያዚያ 10 2017 ዓመተ ምህረት ጀምበር ያዘቀዘቀች ባለበት አመሻሽ ላይ 11 ሰዓት አካባቢ ላይ ኃይል ተመቶ መሞቱ ተረጋግጧል። የአገዛዙና የፋኖ የደፈጣ ምት መቋቋም ሲሳናው አንድ ንጹሃን በግፍ የተገደለ ሲሆን አንድ የቲቪኤስ ባጃጅ ሴትም ሹፌርም ከባድ መሳሪያ ፍርጣሪ ተመታ ሆስፒታል ገብታለች ይላል። ሁለት ጀግኖች ግርምትን በሚያስጨሩ በርካታ ገድሎችን በመፈጸም ለጠላት ረመጥ የማይጨበጥ የጋላ ሎሎ እየተባለ የሚጠራው አስር ሻለቃ ሸንበል ገብረ መድህን ከልካይ በጀግኖች ጓደኛው ድርሻ መንግስቴ ጋር እየተናበቡ ጠላትን በቁም ሲያሸኑ ከሚገባ በላይ ጠላት ተፋልሞ የያዙትን ጥይት ሲያልቅ ጠላት እጅ አንሰጥም በማለት የገዛ ጥይታቸውን እንደ ቴድሮስ ጠጥተው በክብር ተሰውተው ታሪክ የማይረሳው ጀብድን ሰርተው አልፈዋል ሲል መግለጫው አብራርተዋል። ኤርትራ በትግራይ ክልል ሆነ በሌሎች የኢትዮጵያ ውስጥ ጉዳይ ጣልቃ እንደማትገባ ገለጸች። አሜሪካ በኤርትራ የሚገኘውን ኤምባሲ ልትዘጋ መሆኑን ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ መጀመሪያው ዝርዝር ዜና ስናል አዲስ አበባ አስመራን ለውስጥ ችግሮቿ ተጠያቂ ከማድረግ እንድትቆጠብ አሳስበዋል። ኤርትራ በትግራይ ክልል ሆነ በሌሎች የኢትዮጵያ የውስጥ ጉዳይ ትገባለች የሚለው የሚቀርብባትን ክስ አስተባብላለች። የሀገሪቱ የውጭ ጉዳይ ሚኒስተር ኦስማን ሳላህ በኤርትራ ለሚገኙ የዲፕሎማቲክ ማህበረሰብ አባላት ባደረጉት ማብራሪያ ሀገራቸው በኢትዮጵያ ውስጥ ጉዳይ ላይ ጣልቃ እንደማትገባ ተናግረዋል። በመግለጫው ላይ የተባበሩ መንግስታት ድርጅት ኃላፊዎችና የዓለም አቀፋዊ ማህበረሰብ አስመራ እየቀረበባት ያለው ክስ ሐሰተኛ መሆኑን እንድረዱላት ጠይቃለች። የኤርትራ የውጭ ጉዳይ ሚኒስተር ኦስማን ሳላህ ማብራሪያው በፕሪቶሪያ ሰላም ስምምነት፣ የኤርትራ የጦር ዝግጅትና በኢትዮጵያ የባህር ወደብ ጥያቄ ዙሪያ አተኩረዋል። የኤርትራ መከላከያ ሰራዊት በህዳር 2022 ግጭት ካበቃ በኋላ ወደ ኤርትራ ዓለም አቀፋዊ እውቅና በተሰጣቸው ድንበሮች እንዲዘዋወር መደረጉ ሚኒስትሩ ገልጸዋል። ጦሩም አሁን በኢትዮጵያ ድንበር ውስጥ እንደሚገኝ የሚናገሩ ማንኛውም አካል ለውስጥ ችግር ኤርትራን ተጠያቂ ማድረግ የሚፈልግ ነው ብለዋል። እነዚህ ውንጀላዎች የኤርትራና ኢትዮጵያ የድንበር ኮሚሽን ውሳኔ ውርቅ ባደረገው የቀድሞው የህወሓት አባላትና በኤርትራ የስርዓት ለውጥ እንዲመጣ ከፍተኛ ጥረት የሚያደርጉት አካላት የሚያሰራጩት መሆን ነው ሲል ሚኒስትሩ ያነሱት በሌላ በኩም ኤርትራ መንግስት የፕሪቶሪያው ስምምነትን የኢትዮጵያ የውስጥ ጉዳይ አድርጎ ስለሚመለከተው በዚህ ሂደት ውስጥ ጣልቃ የመግባት ፍላጎት የለውም ተብሏል። በትግራይ ክልል አስተዳደር በህወሓት መካከል እየተካሄደ ባለው የውስጥ ግጭት ውስጥ የኤርትራ መንግስት ምንም አይነት ሚና የለውም ያለው መግለጫው፣ በዚህም በተቃራኒ ያሉ ውንጀላዎችና ክሶች ሙሉ በሙሉ ውድቅ እንደሚያደርጉ አመላክተዋል። የውጭ ጉዳይ ሚኒስትሩ ማብራሪያ በስፋት ካነሳው ጉዳይ መካከል ኢትዮጵያ የወደብ ጥያቄ የተመለከተ ሲሆን ይህ ጥያቄ ጊዜ ያለፈበት ያረጀ ያፈ የተፈጀ ነው ሲሉ ተችተዋል። ኢትዮጵያም በወታደራዊ አሊያም በዲፕሎማሲያዊ አማራጭ የባህር ወደብ ባልተቤት እንሆናለን የሚለው የምታቀነቅነው ጊዜ ያለፈበትና የተዛባ ፍላጎት ኤርትራን ግራ ተጋብታለች ነው የተባለው። በዚህ ረገድ ኤርትራ፣ የዓለም አቀፋዊ ማህበረሰብ የሚመለከታቸው አካላት የኢትዮጵያ ጎረቤት ሉዓላዊ የግዛት አንድነት እንዲታከብር ጫና እንዳደርጉ ሚኒስትሩ ጠይቀዋል። ከትግራይ ክልል የፖለቲካ አለመረጋጋት ተያይዞ የኤርትራ ስም ከሰሞኑ በተደጋጋሚ ሲነሳ ተስተውሏል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ ባሳለፍነው ሳምንት በሰጡት መግለጫ ከትግራይ ክልል ትርምስና ትርፋል የሚሉ አካላት ውስጥ የኤርትራ መንግስት አንዱ ነው ማለታቸው ይታወሳል። በመሆኑም አቶ ጌታቸው በመግለጫቸው ህገወጥ እንቅስቃሴ ከሚያደርጉ ከወታደራዊና ፖለቲካዊ ምራይ መካከል ከኤርትራ ጋር ግንኙነት ያላቸው አካላት እንዳሉ እናውቃለን ብለዋል። የኤርትራ ፍላጎት የኢትዮጵያ መንግስት የኤርትራ መንግስትን ይወራል ብለው በሚሰጉበት ሰዓት ትግራይ እንደ መሸሸጊያ መጠቀሚያ ጠንከር ያለ አጋጣሚ ተፈጥሮ ብለው ካመኑ ከትግራይ ጋር በመሆን ወደ አዲስ አበባ ማማተር ሊሆን እንደሚችል ገልጸዋል። ይህን ተከትሎ የኤርትራው ማስታወቂያ ሚኒስተር አቶ የማነ ገብረ መስቀል በቀድሞው ትዊተር ገጻቸው ላይ ባሰፈሩ ጽሁፍ ኤርትራ በህዋት የፖለቲካ ቡድኖች ውስጥ ያለውን የውስጥ ሽኩቻ የማባባስ ፍላጎት የለውም ማለታቸው ይታወሳል። ምክንያቱም በህዋት አመራሮች መካከል የተፈጠረ የውስጥ ሽኩ ብቻ ማባባስ በትግራይ ህዝብ ላይ አላስፈላጊና ሊወገድ የማይችል ስቃይ የሚያስከትል ህመም መሆኑን አክለውም ገልጸዋል። አሜሪካ በኤርትራ የሚገኘውን ኢምባሲ ልትዘጋ መሆኑ ተገለጸ። አሜሪካ በኤርትራ የሚገኘው ኢምባሲዋን ጨምሮ ወደ ሰላሳ የሚጠጉ በዓለም ዙሪያ የሚገኙ ዲፕሎማቲክ ጽህፈት ቤቶቿን ልትዘጋ መሆኑን ሮይተርስ የሀገሪቱ የውጭ ጉዳይ መስሪያ ቤት ሰነድን ጠቅሶ ዘግቧል። የትራምፕ አስተዳደር አብዛኛው በአፍሪካና በአውሮፓ የሚገኙ ቢያንስ 27 የአሜሪካ ኢምባሲዎችና ቆንጽላዎች የሚዘጋ ሲሆን ከእነዚህም ውስጥ ኤርትራ አንዷ ነች። በውሳኔው መሰረት ይዘጋሉ የተባለው አስሩ የ

በኤርትራ በግሪንላንድና በሌሴቶ፣ በማዕከላዊ አፍሪካ ሪፐብሊክና በሉክዘምበርግና በሪፐብሊክ ኦፍ ኮንጎ፣ ጋምቢያ፣ ደቡብ ሱዳን እና በማልታና በማልዲቭስ የሚገኙ መሆናቸውን ሮይተርስ የተመለከተው ሰነድ ጠቅሶ ዘግበዋል። ኤርትራ ለረጅም ዓመታት ከአሜሪካ ያላት የዲፕሎማሲያዊ ግንኙነት የተቀዛቀዘ ከመሆኑም በተጨማሪ አስመራ ያለው የአሜሪካ ኤምባሲ የሚመራው አምባሳደር ሳይሆን በጉዳይ አስፈጻሚ ደረጃ ነው። ኤርትራ ነጻ ከወጣይ በኋላ እንደ አውሮፓ አቆጣጠር አሜሪካ ኤምባሲዋን በአስመራ የከፈተች ሲሆን አሜሪካ በኤርትራ ያለ የሰብአዊ መብት አያያዝ ስትተች ቆይታለች። ይህንንም የሁለቱን ሀገራት ግንኙነት አቀዛቅዘው ቆይቷል። ለውጭ እርዳታ ድርጅቶች ዝግ የሆነችው ኤርትራ በአውሮፓውያን በ2005 በአሜሪካ የእርዳታ ተቋም የሆነው ዩኤስ አይዲ ዩናይት ስቴትስ ኦፍ አሜሪካ የሚለው ወይም የአሜሪካ ተራዶ ድርጅት ከሀገሯ እንዲወጣ ማድረጓ የሚታወስ ነው። በሁለቱ ሀገራት መካከል በነበረ ዲፕሎማሲያዊ አለመግባባት ምክንያት የአሜሪካ ኤምባሲ በአስመራ ውስጥ የነበረውን የቪዛ አገልግሎት አቋርጦ ቆይቷል። ይሁንና ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በኢትዮጵያና በኤርትራ መካከል ሰላም ሲወርድ በኤርትራና በአሜሪካ መካከል ያለው ግንኙነት መሻሻል አሳይቶ ነበር። ነገር ግን ኤርትራ ሰራዊቷን ወደ ትግራይ በማሰማራት ከኢትዮጵያ መንግስት ጎን ሆና በትግራይ ውስጥ በተካሄደው ደማፋሳሽ ጦርነት ውስጥ በመሳተፏ አሜሪካ ተቃውሞ ከማሰማት አልፋ በኤርትራ ባለስልጣናትና ተቋማት ላይ ማዕቀብ ጥላለች። አሁንም የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት በኤርትራ የሚገኘውን ኤምባሲውን ለመዝጋት የያዘውን እቅድ ተግባራዊ የሚያደርግ ከሆነ የሁለቱ ሀገራት ግንኙነት በርቀትም ወይም በሶስተኛ ወገን እንደሆን ያደርጋል። በተጨማሪም ከሚዘጉ 17 የአሜሪካ ቆንጽላ ጽፌት መካከል አስራ ሁለቱ የሚበልጡት አውሮፓ የሚገኙ ናቸው። ቀሪዎቹ በደቡብ ኮንጎ ቡሳንና ደቡብ አፍሪካ ደርባን፣ በኢንዶኔዥያ ሜዳን፣ በካሜሩን ዱዋል የሚገኙ ናቸው። ከሚዘጉ ኤምባሲዎችና ቆንጽላ ባሻገር ኤምባሲና በርካታ ቆንጽላ በመያዝ ግዙፍ የዲፕሎማሲ ስራ የሚከናወንባቸው እንደ ጃፓንና ካናዳ ያሉት ተልእኳቸውን በማዋሃድ መወጠናቸው የመቀነስም ሀሳብ አላቸው ተብሏል። በተጨማሪም ሰነዱ ከፍተኛ ወጪ በማስወጣት ውድ የዲፕሎማሲያዊ ተልእኮ የተመደበባ ቸው ናቸው ያሉት በሞቃዲሾ ሶማሊያ እና በኢራቅ ያሉ የዲፕሎማቲክ አባላት መጠን የመቀነስ ሀሳብም መቅረቡን አመላክቷል ትራምፕ ወደ ፕሬዝዳንትነት ከተመለሱ በኋላ የአሜሪካ መንግስት በተለያዩ መስኮች በሀገሪቱ ፍላጎት ጋር ይጣጣሙ አላቸው የተባሉ ተቋም በመዝጋትና እርዳታቸውን በማቋረጥ ላይ ይገኛሉ። በዚህም የትራምፕ የቅርብ ሰው በመሆን ማርክ ሩቤ የሚመራው የአሜሪካ የውጭ ጉዳይ መስሪያ ቤት በጀት እስከ ግማሽ የሚደርሰው እንዲቀንስ ሮይተርስ የተመለከተው የመስሪያ ቤቱ ሰነድ ጠቅሶ አመላክተዋል። ከዚህም ሳቢያ በበርካታ ሀገራት የሚገኙ የአሜሪካ ኤምባሲዎችና ቆንጽላዎች የመዝጋት ሀሳብ እንዳላት ተገልጿል። ይዘጋሉ ከተባለ የአሜሪካ ዲፕሎማቲክ ተቋማት መካከል አስሩ ኤምባሲዎች ሲሆኑ ቀሪዎቹ ደግሞ ቆንጽላ መሆናቸው ታውቋል። የአሜሪካ መንግስት ለውጭ ጉዳይ መስሪያ ቤቱ ከሚያወጣው ገንዘብ ወደ 30 ቢሊዮን ዶላር የሚጠጋው ገንዘብ ለመቀነስ አቅሎ የበጀት ጥያቄው ለሀገሪቱ ምክር ቤት ለማቅረብ እየተዘጋጀ ነው። ሮይተርስ የዜና ወኪል የውጭ ጉዳይ መስሪያ ቤቱንና የፕሬዝዳንቱ ጽህፈት ቤት በተያዘ ውቅር ላይ ምላሽ እንዲሰጡ ቢጠየቅም ወደአሁኑ ምላሽ አላገኘውም ሲል ሮይተርስ ገልጸዋል። ሮይተርስ የተመለከተው የበጀት መጠየቂያ ሰነድ እንደሚያሳየው በጀቱ በአሁኑ ወቅት ካለው 54.4 ቢሊዮን ዶላር ወደ 28.4 ቢሊዮን ዶላር ዝቅ ብሏል። በተጨማሪም ለውጭ እርዳታ ለአሜሪካ የዓለም አቀፋዊ የልማት ተራዶ ድርጅት ወይም ዩኤስ አይዲ በኩል ይቀርብ የነበረው 38.3 ቢሊዮን ዶላር ወደ 16 ቢሊዮን ዶላር ወርዷል። በአሜሪካ የውጭ ጉዳይ መስሪያ ቤት ስር እንዲካተት የተወሰነበት ግዙፉ የዓለማችን የእርዳታ ተቋም ዩኤስ አይዲ በዓለም ዙሪያ የነበረውን ከአምስት ሺህ በላይ ፕሮግራሞች በመዝጋት በሺህ የሚቆጠሩ ሰራተኞች ማሰናበቱ የሚታወስ የቅርብ ትዝታ ነው።